ያጓደኛ እሱ ባለው ካሳ እንደ ጃፓን ቆሻሻ ጽድቅ ትበል ግሩም ዘነበ የሚተውንበትን እያዩ ፈንገስን ብዙዎቻችን አይተነዋል። ታዲያ ስንቶቻችንን እያስመዘገብኩ ነው የሚለው የአውግቸው ተረፈ አጭር ልቦለድ ድርሰት ለዚህ ግሩም ዘነበ ለሚተውንበት የእያዩ ፈንገስ ተውኔት መሠረት ነው እንደሚባል የምናውቅ እያዩ ፈንገስ እብድ ካራክተር ነው። እብድ ስለሆነ የፈለገውን የመናገር ነፃነት ያገኘ ካራክተር። ታዲያ ለእያዩ ፈንገስ ተውኔት መሠረት የሆነው እያስመዘገብኩ ነው የሚለው ጽሑፍ ደራሲ አውግቸው ተረፈ አንድ ወቅት ላይ አብዶ ነበር። ሁኔታውን ጋሼ ኃይለመለኮት መዋዕል እንዲህ ያውሰዋል። በዚያች የንባብ ቤት ስመላለስ ከአቀማመጥ ጀምሮ በመልክ ጭምር የሚመሳሰሉት ጋሽ ስብሃት ለአብና እርሱ ያላቸውን ፍቅርና ከበሬታ ስለማውቅ የእርሱን ማበድ ስሰማ ለጋሽ ስብሃት በጣም ደነገጥኩ። ጭራሽ ደግሞ ህሩይ ሸሚዙን ቀዶ ሲሮጥ፣ ከራሱ ጋር ሲለፈልፍ አየውት። ወደዚያች የጥበብ ቤታችን ሄድኩ። እንዳሰብኩትም ሚናስ ባይኖርም ጋሽ ስብሃት መጽሐፍ ይዞ ሚናስ ቤት ተቀምጧል። እንዴት እንደምጀምር ስፈራስ ቸር ቆይቼ ጋሽ ስብሐት ህሩይ እኮ አበደ አልኩት። የሚያሳየውን የአካል ለውጥ ስጠብቅ ጋሽ ስብሐት ሳይሞቀውም ሳይበርደውም ስመለከት ከኔ ቀድሞ የነገረው ሰው ይኖራል ብዬ አስቡ። ወዲያው ግን ጋሽ ስብሐት ካቀረቀረበትም ቀና ሳይል ደክ እሰይ አለኝ። ጭራሽ ምንም ሳይመስለው ጋሽ ስብሐት ሰምተኛል፣ ህሩይ አበደ፣ ጨርቁን ጣለ፣ ብቻውን መንገድ ለመንገድ እየጮኸ አየሁት፣ ነው እኮ የምልህ አልኩት። እንኳን እሰይ አለኝ በድጋሚ ምን ነው ለምን ብለው በቃ ተገላገለ ነፃ ወጣ አለኝ ሲል ጋሻይ ኃይለመለኮት ወቅቱን ይገልጸዋል። ሰላም ጤና ይስጥልኝ የተከበራችሁ ተከታታዮቻችን። ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዷችን። በመግቢያችን የጠቀስነውን አውግቸው ተረፈን እናነሳለን። ዛሬ ነፍሱን ይማረውና አውግቸው ከዚህ ዓለም በሞት የተለየበት ቀን ነው። ቡክ ፎር ኦል ላይ በመጽሐፍ የምናውቀው ቴዎድሮስ ሸዋንግዛው ዘርጋው ስለ ያውግቸው ተረፈ ማበድና ቀደም ሲል መግቢያ ላይ ያስደመጥናችሁን የስብሃት ገብረ እግዚአብሔርን እንኳን አበደ ነፃ ወጣ ማለትን አስመልክቶ አንድ ጽሑፍ አጋርቶ ነበረ። የሰው ልጅ እስረኛ ነው ይለናል ስብሃት። ሌላ ነፃ መውጫ መንገድ ከሰተልኝ የዘነጋሁት እብደት ነበር። ይሄ በየመንገዱ ጨርቁን ጥሎ የሚንገላወደው እብድ ከብዙዎቻችን የተሻለ ነጻነት አለው። በእርግጥ ይህ ነጻነት ማኅበራዊ ነው። ትልቁ አብነትም ግሪካዊ ዲዮጋን ነው። ይህ ጥንታዊ ፈላስፋ በብዙዎቻችን መስፈርት የለየለት ንክ ነበር። ዲዮጋን አንደኛውን ሰንሰለት ሰብሯል፣ ሲል ይቀጥላል። እናንተስ የተከበራችሁ ተከታታዮቻችን፣ ማበድ ነፃ መውጫ አንዱ መንገድ ነው? ሐሳባችሁን ኮሜንት ላይ ልታስቀምጡልን ትችላላችሁ። የሆነ ሆነና ህሩይ ወይም ራሱ ለራሱ ባወጣው ስም አውግቸው ተረፈ በዚያ የእብደት ጊዜ ውስጥ ሳለ ያየውን ድንገት በኅሊናው ይከሰት የነበረውን የእብደት አለማስተሳሰብ፣ እብዱ በሚል ርዕስ ከትቦ ለንባብ አብቅቶታል። ይህ ደራሲ ዛሬ ከዚች ዓለም በሞት የተለየበት ቀን ነው። እስከ መሰናዷችን መጨረሻ አብራችሁን ከቆያችሁ በዛሬው በጥበብ ነበር መሰናዷችን አስደናቂ ታሪኩን ታገኛላችሁ። ስለ ሥራዎቹ እናውሳለን እንዘክረዋለን ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አብራችሁን ቆዩ። ጊዜው 1971 ነበር። ልክ እንዲህ እንዳሆኑ ክረምቱ ገብቷል። መጽሐፍ ሻጩ መርካቶ አሮጌ መጽሐፍት ተራ የዕለት ስራው ላይ እያለ ደንበኛው አንድ ጥራዝ ይዞ ወደ መጽሐፍ ሻጩ ጎራ ይላል። መጽሐፍ ሻጩ ደንበኛውን ስለ ጥራዙ ምንነት ይጠይቀዋል። ሌቱም አይነጋልኝ ነው በማለት ጥራዙን ያቀብለዋል። ያኔ ሌቱም አይነጋልኝ አልታተመም ነበር። ይልቁንም ስባሃት ገብረ እግዚአብሔር በገዛ እጅ ጽሑፉ እንደከተበው ለወዳጆቹ ያስነብብ ነበር። ይህ ሰው በስባሃት ለአብ አጻጻፍ ስልት በፍቅር የተነደፈ ነበር። ደንበኛውን ይህም የሌቱም አይነጋልኝን ደራሲ ስባሃትን እንዲያስተዋውቀው ይለምነዋል። ትውውቁ እውን ሆነ። መጽሐፍ ሻጩ የሞከራትን አጭር ልብ ወለድ ለስብሐት ለአብ ያነብለታል። በጣም ጥሩ ነው ሲል ስብሐት አንብቦ ምላሹን በመስጠት ወይ አዲስ አበባ የሚል ርዕስ ሰጥቶ መግቢያ በማዘጋጀት ለየካቲት መጽሔት ይሰጠዋል። ማረጉ በዛብህም በሁለት እትሞች ሳይቆራረጥ በመጽሔቱ አትሞ አስነበበ። ስብሐት ለአብ አሮጌ መጽሐፍ ቸርቻሪውን ሰው ደራሲ ያደረገው። ይህ ሰው ከመጽሐፍ ነጋዴነቱ ይልቅ ጉምቱ የሥነ ጽሑፍ ሰውነቱን ከማንም በፊት ስብሐት ለአብ ነበር ያስተዋለው። ይህ ራሱ ደራሲው እንዲህ ብሎ ነበር። እኔና ባሴ ሀብቴ ከአቶ ስብዓት ጋር ባንተዋወቅ ኖሮ ሁለታችንም ደራሲ መሆናችን ቀርቶ እሱም የአንደኛ ደረጃ ትምህርት አስተማሪ እኔም መጽሐፍት ነጋዴ ሆነን እንቀር ነበር ሲል መናገሩን መልክዓ ስብዓት ገጽ 97 ላይ ሰፍሮ እናገኘዋለን። አውግቸው ያልታተሙና የጠፉ ሥራዎቹን ጨምሮ ከ20 በላይ መጽሐፍትን የጻፈና የተረጎመ ጸሐፊ ነው። ጥቂት የማይባሉ ድርሰቶች ጠፍተውበታል። በአንድ ወቅት ስብሐት ገብረ እግዚአብሔር እንዳለው አንድ ጊዜ ርዕስ የሌለው ረዥም ልቦለድ ደርሶ አንብቤው ከመጠን በላይ ተገርሜበት በኋላ ጉድጓድ ጣለው ብሎ ነበረ። ደራሲ ሕሩይ ሚናስ ወደ ረፍቱ ካቀና ዛሬ ስድስት ዓመታት ተቆጠሩ። ጊዜ ይበራል ህልም ሳይ ነቢይ ሆንኩ ይመስለኛል ይላል አውግቸው ተረፈ ወይም ሕሩይ ሚናስ፣ አስደናቂ ሰው፣ የገበሬ ልጅ፣ በአስራዎቹ መጨረሻ አዲስ አበባ የገባ ከዛም፣ የአብነት ተማሪ የሆነና ቅዳሴና ቅኔ ሞካከረ። እሷ አሉን ሲለው፣ ጎዳና ወጥቶ ጎዳና አዳሪ የሆነ፣ ቀጥሎ የአይነ ስውር መሪ ሆነ። እሱም ሲያልፍ ለምን አልማርም ብሎ ትምህርት ተምሮ ዩኒቨርሲቲ የገባ ደሞ በአመቱ ማርክሲስት የሆነ ትምህርቱንም ለአብዮቱ ሲባል ይተወውና መጽሐፍ ነጋዴ የሆነ ማርክሲስት ነጋዴ። ከወገብ በላይ ታቦት ከወገብ በታች ጣዖት እንዲሉ ትናንት ቀዳሽ፣ ዛሬ ማርክሲስት ሆኖ ነበር። መጽሐፍ ሲያነብ ሲተረጉም፣ ሲጽፍና ያርተኦት ሥራ ሲሠራ ይውልና ጫት ይቅማል፣ በዛ ላይ አረቄም ይሞካክራል። በመጨረሻ አበደ። ከዛ በኋላ ያለው የህይወቱ ምዕራፍ ብዙ ያሳዝናል። በኋላ ከአእምሮ ህመሙ ሲያገግም ግን የሚገርም ነገር አደረገ። እብድ እያለ ሲያደርጋቸው የነበሩትንና የሚያስታውሳቸውን ነገሮች ሁሉ በተርታ ጽፎ እብዱ በሚል ርዕስ መጽሐፍ በስንዱ አበበ አማካኝነት አሳተመ። ይህቺ ሴት የሁላችንም ባለውለታ ናት። እሷ ባትኖር ያያሙሌ የባለ ቅኔው ምህላ የሚባል መጽሐፍ ባልኖረን ነበር እብዱ የሚለው ያውግቸው ተረፈ መጽሐፍም ባልኖረን ነበር። የሙልጌታ ተስፋዬን ያያ ሙሌን የባለቅኔው ምህላን ያሳተመችው ግጥሞቹን ከያሉበት አሰባስባና በእጇ ያለውን ጨምራ ነው። ያውግቸው ተረፈ እብዱ ደግሞ ከደራሲው እጅ ጠፍቶ እሷ እጅ ላይ ተገኝቶን የታተመው። ለእነዚህ ጠቢባን ቤቷ ቤታቸው ነው። ስብሐት ገብረ እግዚአብሔርንም ይጨምራል። እሷ አድባራቸው ናት፣ የፈጠራ ማልክታቸውም ናት፣ እናት ጓዳቸውም ናት። የብዙ ታሪክ ምንጭ ናት። እውነት ስንዱ አበበ ባለውለታችን ናት። አውግቸው ተረፈ በጣም ከተወደዱለት የትርጉም ሥራዎቹ አንዱን አጣጥመን እንሻገር። የአንገት ጌጡ ይሰኛል። አንድ ውብ ወጣት ሴት ነበረች። ነገር ግን ከድሃ ወገን ስለነበረች አንድ ተራ ጸሐፊ ያገባች። በሕይወቷ ደስተኛ አልነበረችም። ታዲያ ባሏ የትምህርት ሚኒስትሩ ከሚገኙበት ታላቅ ግብዣ ተጠራ። ዜናው ያስደስታታል ብሎ ሮጦ መጥቶ ቢነግራት እንደ ጠበቁ አልተደሰተችም። ምን ነው ቢላት ምን ለብሼ ይሄዳለሁ አለችው። ትንሽ አሰበና ለአስፈላጊ ጊዜ ይሆናል ብሎ አስቀምጦት ከነበረ ብር ላይ 300 ፍራንክ ቀንሶ ሰጣት። ደስ እያላት ሄዳ አዲስ ቀሚስ አሰፋች። ቀሚሱ ካለቀ በኋላ ደግሞ ለካ ስታስበው ምንም የሚረባ ጌጣጌጥ የላትም። ባሏ ግን አንድ ሀሳብ ደግሞ አቀረበላት። አንድ ሀብታም ጓደኛ ነበረቻት እና ለምን ከሷ አትዋሽም አላት። በማግስቱ ጓደኛዋ ጋር ሄደች፣ መረጠችና በጣም የተዋበ የአንገት ሉል ተዋሰች። አሁን ሁሉም ሙሉ ሆነ። ወደ ግብዣ ሄደች። ሰዎች ምን ያህል ውብ እንደሆነች አዩ። ሁሉም ሰው ከእሷ ጋር መደነስ ፈለገ። ሚኒስትሩ ሳይቀሩ አነጋገሯት። በሕይወቷ በጣም የተደሰተችበት ቀን ሆነ። ግብዣ አልቆ ከባሏ ጋር በሰረገላ ተሳፍራ ወደ ቤቷ ሄደች። ቤት ስትደርስ ሉሉን ከአንገቷ ላይ ብትፈልገው አጣችው። በጣም ደነገጠች። ከባሏ ጋር ሆነው በመጡበት መንገድ ተመልሰው ሌሊቱን ሁሉ ሲፈልጉት አደሩ። ሊያገኙት አልቻሉም። በማግስቱም በብርሃን ፈለጉት። ምንም ፍንጭ ጠፋ። ተስፋ ቆረጡ። በመጨረሻ ጌጣጌጥ ሰሪ ቤት ሄደው ተመሳሳዩን ለመግዛት ጠየቁ። 17 ፍራንክ ተባሉ። ድሀ ቤተሰብ ናቸው። ዕድሜ ልካቸውን ከፍለው የማይጨርሱት የአራጣ ብድር ተበድረው ሉሉን ገዝተው ለባለቤቷ መለሱ። ከዚያ ያንን ብድር ለመክፈል ሁለቱም ካቅማቸው በላይ ሦስት አራት ሥራ እየሠሩ በአሥር ዓመት ብድሩን ከፍለው ጨረሱ። በድካሟ መሀልም ያን ሌሊት ያጌጥ ባይጠፋ ሕይወቷ ምን ሊመስል ይችል እንደነበር ታልማለች። ታዲያ ያቺ ውብ ወጣት ሴት በሥራ ብዛት ምክንያት ያለ ዕድሜዋ ገርጅፋ ወዟ መልኳ ጠፍቶ አስቀያሚ አሮጊት ትመስላለች። አንድ ቀን መንገድ ላይ ያች ሀብሉን ያዋሰቻትን ሴት ታገኛታለች። አሁን ያለፈ ስለሆነ ስለ ሉሉ መጥፋት ልንገራት ትልና ሰላምታ ትሰጣታለች። ሀብታሟ ሴት ግን ልታውቃት አልቻለችም። እኔ ማቲልዳ ነኝ አለቻት። ውይ ምናርጀሽ? በአንቺ ምክንያት ነው። በእኔ እንዴት ታስታውሻለሽ? ውድ ጌጥ አውሰሽኝ ነበር። አዎ፣ እና ጠፋብኝ። እንዴ መልሰሽልኛል እኮ። አዎ፣ ግን በምትኩ ሌላ በአስራ ሰባት ሺህ ፍራንክ ገዝቼ ነው የመለስኩልሽ። ጓደኛዋ በጣም አዘነች። እኔ እኮ ያዋስኩሽ አርቴ ነበር፣ ዋጋውም አምስት መቶ ፍራንክ አይሞላም አለቻት እያዘነች። እያለ ይቀጥላል የአውግቸው ተረፈ የአንገት ጌጡ የትርጉም ሥራ ውብ አተረጓጉም ዕውቁና ብርቱ ደራሲ አውግቸው ተረፈ ቤተሰቦቹ ያወጡለት ስም ህሩይ ሚናስ ነው። አውግቸው ተረፈ የብዕር ስሙ ነው። በኋላ የብዕር ስሙ እንደ ዋና ስሙ ሆኖ ቀረ። አፈንዲ ሙጠቂ ስለ ብዕር ስም ያሰፈረውን ነግረናችሁ ወደ ሌላ የአውግቸው ተረፈ ታሪክ እንሻገራለን። በብዕር ስም እየተጠቀሙ መጽሐፍ በጥንት ግሪኮች ዘመን የተጀመረ ይለናል አፈንዲ። በአገራችንም የረዥም ዓመት ታሪክ አለው። በዚህ ረገድ በብዙ ኢትዮጵያውያን ዘንድ ልዩ ትዝታና አሻራ ጥሎ ያለፉትን አንዳንድ የብዕር ስሞችና በስሞቹ ይጠቀሙ የነበሩትን ሰዎች ትክክለኛ ስም በዝርዝር እንነግራቸዋለን። እርግጥ በብዙዎች ዘንድ በሚታወቀው እምነት መሰረት የብዕር ስሞች በሚስጥር የሚያዙ ናቸው። ስሞቹን ያለ ባለቤቶቹ ፍቃድ ለሌሎች ማሳወቅ ሞራል አልባልነት ነው። ነውርም ጭምር ነው። ነገር ግን በዚህ ዝርዝር ከተጠቀሱት ሰዎች መካከል ብዙዎቹ አርፈው ስራቸው ታሪክ ሆኗል። ሌሎቹ ደግሞ በፈቃደኝነት የብዕር ስማቸውን አሳውቀዋል። ስለሆነም የብዕር ስማቸው ለሕዝብ ቢነገር ችግር የለውም ይላል አፈንዲ። ከተጠቀሱት በጣም በርካታ የብዕር ስሞች መካከል እኛ አስሩን መርጠን ለእናንተን እንነግራችኋለን የመንግስቱ ለማ የደማሙ ብዕረኛ የብዕር ስም ኢትዮጵስ ነበር። የሙሉጌታ ሎሌ ጸጋዬ ገብረ መድኅን አርአያ ነበር። ብርሃኑ ዘሪሁን ደግሞ መርቆሬዎስ በሚል ብዕር ስም ነበር ይጠቀም የነበረው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ደግሞ ተስፋዬ የኋላ ሸት በሚል የብዕር ስም ነበር የሚጠቀሙት። ስብሐት ገብረ እግዚአብሔር ደግሞ ሲራክ ታደሰ በሚል የብዕር ስም ይጠቀም ነበር። ፕሮፌሰር እንድሪያስ እሸቴ ቱም ቱሌንጮ እያሉ ነበር ሀሳባቸውን የሚገልጹት። ብርሃነ መስቀል ረዳ የቀድሞ የኢህአፓ መሪ ጥላውን ታከለ በሚል የብዕር ስም ነበር የሚጽፈው። ሴኮቱሬ ጌታቸው ሚሳግ ሚካኤል በሚል የብዕር ስም ይጠቀም ነበር። ደረጄ ኃይሌ ኃይለ ዘበቅሎ ቤት ነበር የብዕር ስሙ። ዛሬ እያነሳ ነው ያለነው ህሩይ ሚናስ ደግሞ አውግቸው ተረፈ። ይህ እንቁ ይህ ብርቱ ደራሲ አውግቸው ተረፈ ህሩይ ሚናስ ጎጃም ክፍለ ሀገር በቢቸና አውራጃ ጨው ሰቅላ ማርያም ቀበሌ ውስጥ በ1942 ዓ ም ተወለደ ስሙ ህሩይ ሚናስ ተባለ። በልጅነቱ የቤተ ክህነት ትምህርት ጎጃም ውስጥ ባሉ ታዋቂ ቅኔ ቤቶች እየተዘዋወረ ተምሯል። ህሩይ ሚናስ አቡጊዳ ቅኔ እስከ ዋዜማና ጾመ ድጓን ከተማረ በኋላ በድቁና ተቀጥሮ ቤተ ክርስቲያንን አገልግሏል። የቅኔ እውቀቱን ለማሳደግ ጎጃም ውስጥ ዲማ ጊዮርጊስ ካለቃ ማርቆስ ዘንድ ተመዘገበ። ዲማ ጊዮርጊስ እልቆ ቢስ ሊቃውንትን በማፍራት የኦርቶዶክስ ተዋህዶ ሃይማኖት መዲና በመሆን ለረዥም ዓመታት ያገለገለ ቤተ ክርስቲያን ነው። ገዳሙ ከጥንት ከና አባ ተክላልፋ እስከ የና ለቃ እያሌው ታምሩ ታላላቅ የቤተ ክህነት ሊቃውንት ጉባኤ ዘርግቶ አስተምረውበታል። ከአራቱ ጉባኤያት ማለትም ብሎያት፣ አዲሳት መጽሐፍተ ሊቃውንት፣ መጽሐፍተ መነኮሳት በተጨማሪ ቅኔና ዜማ በወጉ ተነግሮበታል። ህሩይ ሚናስ ልሳኑ የሚባል ጎንደሬ የቅኔ ቤት ባልንጀራ ነበረው። ልሳኑ ወደ ዲማ ጊዮርጊስ ከመምጣቱ በፊት አዲስ አበባን ያውቀው ነበር። በአንድ ወቅት ልሳኑ ህሩዊን አዲስ አበባ ቢሄዱ የተሻለ ትምህርት እንደሚማሩና በድቁና ስራ ተቀጥረው መስራት እንደሚችሉ ነገረው። ህሩ በሀሳቡ ተስማማ። ሁለቱ የቅኔ ተማሪዎች ደጀን ከተማ ድረስ በእግራቸው ከሄዱ በኋላ ወደ አዲስ አበባ በእግር ለመሄድ አድካሚ ከመሆኑም በላይ ጊዜ የሚወስድ መሆኑን ተገንዝበው የትራንስፖርት ብር ለማግኘት ከደጀን ከተማ ዝቅ ብላ ከምትገኘው ቆላማ ሰፈር ከአርሶ አደሮች ቤት በእንተስለ ማርያም አሉ። የማርያምን ስም ጠርቶ መጠየቅ መለመን አይባልም፣ የቤተ ክህነት ተማሪ ደንብ ነው። ስርዓቱን ጥንቅቅ አድርጎ የሚያውቀውና ለቤተ ክህነት ትምህርት ክብር ያለው የደጀን አርሶ አደር ለነህሩ ጥጥ ሸጠው እንዲጠቀሙ ሰጧቸው። ከአርሶ አደሮች የተቀበሉትን ጥጥ በመሸጥ ለመኪና የትራንስፖርት የሚሆን ገንዘብ አገኙ። ለደላላና ለረዳት የሚከፈለውን ከፍለው በጭነት መኪና አዲስ አበባ ገቡ። አዲስ አበባ ቀጨኔ መድኃኔዓለም አረፈ ህሩይ። በወቅቱ የቅኔ ተማሪዎችን ለማበረታታት አፈ ንጉሥ ነሲቦ የተባሉ ግለሰብ ለተማሪዎች በወር ሶስት ብር እንዲከፈላቸው ያደርጉ ነበርና ህሩይ ሚናስም በወር የሚከፈላቸውን ብር እየተቀበለ ኑሮውን በዚያው አደረገ። ህሩይ ወር ጠብቆ የሚያገኛት ሶስት ብር በቁጠባ አሳደጋት፣ በርከት አለች። ህሩይ ያቺን በጊዜ ሂደት የተጠራቀመች ገንዘብ ለአንድ ወዳጁ ባደራ ሰጠው። ሰውየው የአደራ ግዴታውን አልተወጣም። የህሩይን ገንዘብ ይዞ ጎጃም ገባ። ህሩይ የዋዛ ሰው አይደለምና ተከትሎት ሁለት ጎጃም ውስጥ ይስማደጀን ተብሎ የሚጠራ ቅኔ ቤት በመሄድ አቤቱታውን ታውን ለቅኔ ቤቱ መርጌታ አቀረበ። ባለዳው መሃላ ፈጽሞ ካደ። በዚህ ጊዜ ህሩይ ከቤተሰቦቹ የትራንስፖርት ገንዘብ ተቀብሎ ተመልሶ አዲስ አበባ ሄደ። አሁን እንደ መጀመሪያው ቀጨኔ መድኃኒዓለም አልሄደም። ወደ ቅድስ ማርያም ቤተ ክርስቲያን በመሄድ ኑሮውን ቢጀምርም ህይወት ቀላል አልሆነችለትም። ከቅድስ ማርያም ቤተ ክርስቲያን ወጥቶ ብዙ የመከራ ህይወትን ገፋ። የአዲስ አበባ በረንዳ ዳሪዎችን ተቀላቀለ። የበረንዳ ዳሪነት ህይወት ፈታኝ ነው። ጠንየው ርዛቱ ዋጥሙን አልቻለውም። አንዳንድ ቀኖች ብሩህ ናቸው። የተስፋ ነጸብራቅ ይዞ ይመጣሉ። በአንድ ወቅት ሩይ የብስራት ወንጌል ራዲዮ ጣቢያ ሰባኪ ከነበሩት ከአለቃ ነብየ ልውል ጋር ተገናኘ። ሕሩይ ሚናስ በወር አስራ ሁለት የኢትዮጵያ ብር እየተከፈለው ለአለቃ ነቢየ ልዑል መጽሐፍ ቅዱስ በማንበብ በመጽሐፍና መንገድ በመምራት በረዳትነት ተቀጠረ። በውላቸው መሰረት አለቃ ነቢየ ልዑል ሕሩይን ዘመናዊ ትምህርት ሊያስተምሩት ነበር፤ ግን አልሆነም። በዚህ ጊዜ አውግቸው ከአለቃ ነቢየ ልዑል ጋር ያለውን ውል በማፍረስ የሃይማኖት መጽሔት ውዳሴ ማርያምና ጋዜጣ በማዞር ዘመናዊ ትምህርቱን ቀጠለ። ባስኳላው ትምህርትም ጎበዘ። በ1969 ዓ ም 12ኛ ክፍል ተፈትኖ ወደ ዩኒቨርሲቲ የሚያስገባውን መቁረጫ ነጥብ አመጣ። በ1970 ዓ ም ገናናውን የአዲስ አበባ ዩኒቨርሲቲ ተቀላቀለ። ይሁንና ከአመት በላይ መግፋት አልቻለም። ትምህርቱን እንዳይገፋ ያደረገው ፖለቲካ እንጂ የአቅም ውስንነት አልነበረም። ነገር ወዲህ ነው። ሕሩይ በወቅቱ የኢህአፓ አባል ስለነበረ ትምህርት ከድል በኋላ በሚለው የኢህአፓ ታጋዮች መርህ መሰረት ትምህርቱን አቋርጦ ጀምሮ ጀምሮት ወደነበረው የህይወት መስመር ውስጥ ገባ። መጽሔት፣ የጸሎት መጽሐፍትና ጋዜጣ አዟሪነትን መተዳደሪው አደረገ። የጸሎት መጽሐፍትና ጋዜጣ እያዞረ ሲሸጥ የነበረው ሕሩይ በጓደኞቹ ሀሳብ ምንጭነት አንድ ቦታ ላይ ሆኖ ልብ ወለድና ሌሎች መጽሐፍትን መሸጥ ጀመረ። አሁን መደበኛ የመጽሐፍ ነጋዴ ሆነ። የመጽሐፍ ንግድ ሌላ የህይወት መስመር አሳየው። ብዙ የሀገር ውስጥና የውጭ መጽሐፍትን አነበበ። ታላቁን ደራሲ ስብሐት ገብረ እግዚአብሔርንም የተዋወቀው በዚህ ወቅት ነበር። ከደራሲ ስብሐት ጋር የጠበቀ ወዳጅነት መሠረቱ። መጽሐፍ ነጋዴ የነበረው ሕሩይ ሚናስ ደራሲ ሆነ። ወይ አዲስ አበባ የሚለውን መጽሐፍ አውግቸው ተረፈ በሚል የብዕር ስም በየካቲት መጽሔት ላይ ወጥቶ ለንባብ በቃ። የትውልድ ስሙን ትቶ ለምን በብዕር ስም እንደጻፈ ሲጠየቅ መጽሐፍ አዟሪ ስለነበርሁ ሰዎች ይተርቡኛል ብዬ ነው ሲል በሸገር ኤፍኤም ከጋዜጠኛ ማዕዛ ብሩ ጋር ሲያወጋ ተሰምቷል። በዚያም ሆነ በዚህ አሁን ሕሩይ ደራሲ ነው። ወይ አዲስ አበባ የተሰኘውን ድርሰት ካሳተመ በኋላ እነ ወተቴና ነው የሚሉትን ሁለት ድርሰቶች እንዲያትሙለት አታሚ ድርጅቶችን ቢጠይቃቸው ሁለቱም በዘመኑ የነበረውን የሳንሱር ሕግ ማለፍ ባለመቻላቸው የህትመት ብርሃን ተነፈጉ። በዚህም አውግቸው ተበሳጨ። የአእምሮ እክል የገጠመውን በዚህ መነሻነት ነው ይባላል። በሌላ በኩል በ1974 ዓ.ም በኩራዝ አሳታሚ ድርጅት በአርታኢነት ተቀጥሮ ለሰባት ዓመታት ያህል ሰርቷል። አውግቸው የአእምሮ ሕመም የጀመረው በዚህ ወቅት እንደሆነም ይነገራል። እኔ የታመምኩት ኩራዝ አሳታሚ ድርጅት ሠራ ከጠዋት ጀምሮ እስከ ምሽቱ ለ ሳድረስ ድረስ ያለማቋረጥ አነብ ስለነበር ነው ብሏል። በአንድ ወቅት መጽሐፍት ንግድን ያስተማራቸው እና አይናልም ዛሬ በጥሩ ሁኔታ የሚንቀሳቀሱ መጽሐፍት ሻጮችና አከፋፋይ ሆነዋል ይላል ደራሲ እንዳለ ጌታ ከበደ። አውግቸው መጽሐፍ ሻጭ በነበረበት ወቅት እርሱ እያነበበ ተመስጦ ሳለ የመግዛት ፍላጎት ያለው ሰው ሲመጣ ውሰደው ብሎ በነጻ እንደሚሰጥ ይነገርለታል ሲል ደራሲ እንዳለ ጌታ ከበደ ጨምሮ ለቢቢሲ ገልጸው ነበር። ለደራሲ አበረ አዳሙ ከአውግቸው ስራዎች ወይ አዲስ አበባን የሚያክል የለም። ወይ አዲስ አበባ የአውግቸው የራሱ ታሪክ ነው ይላሉ። ለአቶ አበረ አውግቸው ጭምር ደራሲ ነው። በዚህ ሐሳብ ያለመኖር ደራሲው ዶክተር ዳዊት ወንድማገኝም እንደሚስማሙ ለቢቢሲ ተናግረው ነበር። ብዙ ማውራት አይወድም፣ በጥልቀት ያስባል ሲሉ አቶ አበረ አክለው የመርሰው ነው ብለዋል። አቶ አበረ ለአውግቸው የመርሰውነት የሚጠቅሱት በ1987 እና 88 ዓመተ ምህረት አካባቢ የሆነውን በማስታወስ ነው። በዚህ ዓመት የማነባው መዝገበ ቃላት ነው ካለ ዓመቱን ሙሉ ቃሉን ጠብቆ የሚያነባው ያንኑ ነው። አቶ አበረ እንደው ለመሆኑ አውግቸው ጓድ መንግስቱን ትግል ገጥማለሁ ብሎ ቤተ መንግስት መሄዱን ታውቃላችሁ? ሲሉም ይጠይቃሉ። አውግቸው አንድ ዕለት ወደ ብሔራዊ ቤተ መንግስት ሄዶ ኮሎኔል መንግስቱን ጥሩልኝ አለ። ለምን ሲሉት፣ ትግል ገጥሟለሁ መልሱ ነበር። ይህንን ብሎም ሌላ ሌላ አላፊ ነገር ተናገረ። እኔን ትግል ገጥሞ መጣል ሳይችል አገር መግዛት ይችላል መከራከሪያው ነበር። ወታደሮቹ አፈፍ አድርገው ደበደቡት። ከዚያ እስር ቤት ወረውረውት ለበርካታ ጊዜ ታስሮ ነው የወጣው ይላሉ አቶ አበረ። እንግዲህ ይሄ ሰባዎቹ መጀመሪያ አካባቢ ይመስለኛል የተከሰተው ሲሉ አቶ አበረ ጨምሮ ተናግረዋል። ህሩይ ርትዕነት ያረበበበት ቀና ሰው ነበር የሚለው ደራሲ እንዳለ ጌታ ከበደ አሮጌ መጽሐፍትን እየሸጠ የጻፋቸው አጫጭር ልብ ወለዶች የካቲት መጽሔት ላይ ታትመው መነበብ መጀመራቸውን ይናገራል። ለዚህ ደግሞ ምክንያት የሆነው መጽሐፍት ከእርሱ እየገዛ ያነብ የነበረው ስብሃት ገብረ እግዚአብሔር እንደሆነ እንዳለ ጌታ ያስታውሳል። ያኔ የአሮጌ መጽሐፍት እየሸጠ ሲጽፍ ጓደኞቹ አንተም ብሎ ደራሲ ብለው እንዳይዘባበቱበት ስለፈራ በብዕር ስም ነው ትረካው መጽሔት ላይ እንዲወጣ ያደረገው። አውግቸው ብዙ የብዕር ስሞች አሉት የሚለው እንዳለ ጌታ ራሱ ነገሬን በማለት አዳነ ቸኮል የእርሱ የብዕር ስም መሆኑን አጫውቶናል። በዚህ የብዕር ስም በአዳነ ቸኮል የአማልክትና የጀግኖች አፈታሪክ የሚል ስራ ታትሞ ለንባብ በቅቷል። አዳነ ቸኮል የአያቱ ስም ነው። የአውግቸውን በርካታ ስራዎች ከተመለከተና ካነበበ በኋላ የአደፍርስ ደራሲ ዳኛቸው ወርቆ አውግቸውን ኩራዝ አሳታሚ ወስዶ በአርታይነት አስቀጥሮታል። የሚለው እንዳለጌታ ኩራዝ አሳታሚ በርካታ ስራዎችን ሰርቷል ሲል ምክንያቱን ይሰጣል። አውግቸው መርካቶ አሮጌ መጽሐፍትን ከመሸት ተነስቶ ከሀያ በላይ መጽሐፍትን በድርሰትና በትርጉም ለአንባቢዎች አበርክቷል። እንዳለጌታ ከበደ ስለ ስራዎቹ ሲጠቅስ ወይ አዲስ አበባ ይጠቀሳል። በ1974 ዓ ም ገደማ ከነሲሳይ ንጉሱ ጋር በጋራ በመሆን ያሳተመው ጉዞ የተሰኘው የአጭር ልቦለድ ስብስብ እያስመዘገብኩ ነው የሚለውን የሩዊን ስራ ይዟል። ይህ ያውግቸው ስራ በበርካታ የሥነ ጽሑፍ ባለሙያዎች ይጠቀሳል። እንደ እንዳለጌታ ከበደ ከሆነ ደግሞ ይህ ስራ ለዛሬው እያዩ ፈንገስ ተራሲም መሠረት እንደሆናቸውም ይጠቅሳል። ከወይ አዲስ አበባ ውጪ ባለም ላይ የታወቁ ደራሲዎችን ስራዎች በመተርጎም ይታወቃል። ሩይ ሚናስ የአንገት ጌጡ ባለም ላይ የሚታወቁ ደራሲዎች ስራ ስብስብ ነው የሚለው እንዳለጌታ የባልዛክ ስራ የሆነውን ምስኪኗ ከበርቴን በመተርጎምም ዝናን ማትረፉን ይናገራል። አውግቸው ክላሲካል የሆኑ ስራዎችን ማስነበብ ላይ ያተኩራል ያለው እንዳለ ጌታ በኋላ ላይ ያሳተመው እብዱ የተሰኘው መጽሐፍም ተጠቃሽ ነው ብሏል። በኢትዮጵያ ውስጥ የአእምሮ ህመም ችግር ካጋጠመው በኋላ ያንን በመጽሐፍ ያስነበበ አንድም ሰው የለም የሚለው እንዳለ ጌታ አውግቸው ግን ያንን በማድረግ ቀዳሚ ነው ይላል። በዚህ ስራው የተነሳ የአማኑኤል ሆስፒታል አንዱን የህክምና ክፍሉን በእርሱ ስም ሰይሞ ምስሉን ቀርጾ በግድግዳው ላይ አኑሮታል። አውግቸው በሰባዎቹ ውስጥ አእምሮ ታውኮ ነበር። እርሱም ለምን እንደሆነ አያውቅም። ወዳጆቹ በእርሱ አይነት ችግር ችግር የገጠማቸው ሰዎች የመትረፍ ዕድላቸው በጣም የመነመነ ነው ይላሉ። የአይምሮ ሐኪሙ ዶክተር ዳዊት በዚህ ሐሳብ ባይስማሙም ለደራሲ አውግቸው እብዱ ሥራ ግን ያላቸውን አድናቆት አልሸሸጉም። አውግቸው ስለ ህመሙ ሲናገር ለበርካታ ጊዜያት በር ዘግቶ መጽሐፍ ስለሚያነብ፣ ስለሚቆዝም እንዲሁም ያለማቋረጥ ይቅም ስለነበር መታመሙን የእነዚህ ነገሮች ሁሉ ድርብርብ ውጤት ይሆናል ብዬ ገምታለሁ ይል እንደነበር እንዳለጌታ ከበደ ይናገራል። አውግቸው አእምሮ በታወከበት ወቅት የሆነች ሴቴ መንፈስ ታዘው እንደነበር ይናገራል። ያቺ መንፈስ ማርያም ነኝ ትለኛለች፣ ጩቤ ይዘህ ዙር፣ ራስህን ተከላከል እንደምትለውም ይናገር ነበር። ይህንንና በወቅቱ ያለፈበትን በማስታወሻው ላይ አስፍሮ ካቆየ በኋላ ነበር ያሳተመው። ለእንዳለጌታ የሥራ ልብ ወለድ አይደለም ማስታወሻ ነው፣ የሩይ የግል ህይወት ገጠመኝ ነው። ይህንን የአውግቸው ተረፈ ሥራ የሥነ ጽሁፍ ባለሙያዎች ብቻ ሳይሆኑ የሥነ ልቦና ባለሙያዎችም ያጣቅሱታል ይላል እንዳለ። ለዚህም በዋቢነት የሚጠራው ያለመኖር ደራሲን ዶክተር ዳዊትን ነው። ዶክተር ዳዊት በዚህ ሀሳብ ይስማማሉ። ኢትዮጵያ ውስጥ እንዲህ አይነት የተኖረ ህይወት በአእምሮ ሕክምና ዘርፍ ብቻ ሳይሆን በሌሎቹ መስኮች ተጽፎ አይገኝም ይላሉ። እብዱ የተሰኘው የአውግቸው መጽሐፍ ለስነ ልቦና ባለሙያዎች ለማስተማሪያም ሆነ ለማጣቀሻ ያገለግላል ሲሉ ይመሰክራሉ። መጽሐፉ ከአእምሮ ሕክምና ውጭ ያሉ ባለሙያዎች በማህበራዊ ዘርፍም ሊጠቀስ የሚገባው ነው ሲሉም ይከራከራሉ። ስራው ለእኔ ክላሲካል ነው የሚያስረዱት ዶክተር ዳዊት ዘመን ተሻጋሪ ስራ መሆኑን ሲጠቅሱ የአእምሮ ህመምን የአእምሮ ሕክምናንና ስነ ጽሁፍን የሚያጠና ቢኖር ይህ ሥራ ከፊት እንደሚቀመጥ ጥርጥር የለኝም በማለት ነው። በኢትዮጵያ በየአመቱ የሚካሄደው አራተኛው የበጎ ሰው ሽልማት ነሐሴ 28 ቀን 2008 ዓ ም በአቤል ሲኒማ ተከናውኖ ነበር። በዕለቱ ደራሲ አውግቸው ተረፈ በሥነ ጽሑፍ ዘርፍ ለሀገርና ለሕዝብ ላበረከተው ታላቅ አስተዋጽኦ በኪነ ጥበብ ወይንም በድርሰት ዘርፍ የ2008 ዓ ም የበጎ ሰው ሽልማት አሸናፊ ሆኖ ሽልማቱን ከደራሲ አያልነህ ሙላት እጅ ተቀብሏል። መሸለሙ ተገቢ ነው። ደራሲ ዶክተር እንዳለጌታ ከበደ አውግቸው ተረፈን ጽፈነው የማያልቅብን አውግተነው የሚተርፍብን አይነት ሰው ነው ሲል ነበር የገለጸው። የደራሲ አውግቸው ተረፈ የትዳርና የቤተሰብ ሁኔታን በተመለከተ በ1969 ዓ ምት ጎጃም ቤተሰብ ጥየቃ እንደሄደ ቤተሰቦቹ የመጀመሪያ የሆነችውን ሚስቱን ዳሩት። ትዳራቸው ለአመት ብቻ ነበር የዘለቀው። በኋላ በ1987 ዓ ምት ሁለተኛ ሚስቱን አግብቶ ልጆችንም ወልዷል። መርካቶ መሳለሚያ ይኖር የነበረው አውግቸው ኮንዶሚኒየም ደርሶት ቃሊቲ ገላን ኮንዶሚኒየም ይኖር ነበር። የፕሮፌሰሩ ልጆች የሚል ቤሳ ልብ ወለድ አረቢያና የት ሶስተኛውን ክፍል እንዲሁም እብዱን አሻሽሎ ለማሳተም በዝግጅት ላይ ነበር ቱ መራቅ ከጤንነትም ሁኔታ ጋር በተያያዘ ብዙ መንቀሳቀስና ከሰዎች ጋር መገናኘት ያዳግተው እንደነበር ያስታወሰው እንዳለ ጌታ አውግቸው ባለተዳርና የልጆች አባት እንደሆነ ይናገራል። አውግቸው አንገቱ ሊታዘዝለት አይችልም ነበር ያለው እንዳለ ጌታ ከበደ ይህ ህመሙን ከምን እንደመነጨ አይታወቅም በማለት የነበረበትን የጤና እክል ያስታውሳል። ታዲያ በዛ በቃሊቲ ገላን ኮንዶሚኒየም ሲኖር ቆይቶ ሞት የሰው ልጅ ሁሉ የማይቀረዳ በመሆኑ ያ ታላቅ የኪነ ጥበብ ሰው ሰኔ 10 ቀን 2011 ዓ ም ልክ በዛሬው ቀን ከስድስት ዓመት በፊት ከዚህ ዓለም በሞት ተለይቷል። ልንሰነባበት ነው። ከመሰነባበታችን በፊት ግን ይህችን ሐሳብ እንድትወያዩባት እንሰጣችኋለን። ከነሸጣችሁ ኮሜንት አድርጉባት። አእምሮህ እንደ እርሳስ ሹል ሲሆን ሕይወትህ በመከራ የተሞላ ይሆናል። የዓለማችን ታላላቅ ሰዎች የግል ሕይወታቸው የተመሰቃቀለ ነው የሚለውን ሐሳብ ታምኑበታላችሁ? ከፍተኛ የማሰብ ችሎታ ስላላቸው ብቻ ሕይወታቸውን በአግባቡ መምራት ያስችላቸዋል የሚለው የሁላችንም ግምት ነው። እውነታው ግን በተቃራኒው ነው የሚሉ አሉ። ሶቅራጥስ በድህነት ኖሮ በድህነት ነው የሞተው። ዲዮጋን በዓለም የነበረው ሀብት የሚተኛበት በርሜል ብቻ ነበር። የጋሽ ስብሃት ገብረ እግዚአብሔርን ሕይወት ሁላችንም እናውቀዋለን። ዲዮስቶቪስኪ ዕድሜ ልኩን በቁማር ዕዳ ትዘፍቆ ነው ይኖረው። ታላቁ ሳይንቲስት ኒኮላ ቴስላ በሕይወት ዘመኑ ሙሉ የነበረው ብቸኛ ጓደኛ አንዲት ድመት ነበረች። ቫንጎህ የሚኖር የነበረው ከወንድሙ በሚሰፈርለት ዳረጎት ነበር። ለሚወዳት ሴት የሚሰጠው ቤሳቤስቲን የሌለው ቫንጎህ በመጨረሻ ጆሮውን ቆርጦ ልኮላታል። ፍሬድሪክ ኒቼ በቂጢን በሽታ ተይዞ ወፈፋ አድርጎት ነው የሞተው። ሄሚንግዌይ በተለያየ ጊዜ የደረሰበት አደጋ ሕመሙ ተደራርቦ ከሚቋቋመው በላይ ሲሆንበት በገዛ እጁ ራሱን አጥፍቷል። ዛሬ ሙት ዓመቱን አስመልክተን ያነሳነው አውግቸው ተረፈ በከባድ የአእምሮ ሕመም የሚሰቃይ ነበር። የጠቢቦችን የሕይወት ፈተና ዘርዝረን ለመጨረስ ቀንና ሌት አይበቃንም። ደራሲዎች፣ ፈላስፋዎች፣ ሰዓሊዎች በአንድ በኩል ከፍተኛ የማሰብ ብቃት አላቸው፤ በሌላ በኩል ግን የግል ሕይወታቸው ሲመሰቃቀል እናስተውላለን። ምንድን ነው ነገሩ? ጂኒየስነት መርገም ነው እንዴ ሲሉ የሚጠይቁ በርካቶች ናቸው። ምን ትላላችሁ? እስኪ ያሳፍጡበት። እኛ በዚሁ እንሰናበታለን። አብራችሁን ስለምትሆኑ ስለምትከታተሉን ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አውግቸው ተረፈ ነፍስህ ባጸደ ገነት ትረፍ። በሌላ የጥበብ መሰናዶ እስክንገናኝ መልካም ጊዜ።